ከባሻገር ባሻገር በላይ በቀለ ወያ እምነት ግን እምነት አለው ስሙኝማ አሁን የምነግራችሁ እንድትሰሙኝ አይደለም መናገር ስላለብኝ ወይ ደግሞ መናገር ስለምችል ብቻ ነው የምትሰሙኝ ስለተናገርኩ አይደለም መስማት ስላለባችሁ ወይ ደግሞ መስማት ስለምትችሉ ብቻ ነው እኔና እናንተን ወደንም ይሁን ተገደን ብዙ የሚያግባቡን ነገሮች አሉ ግን በሚያስማሙን ነገሮች ሁሉ ነው ያልስማማ። መስማማ ስትጀምር ማሰብ ታቆማለህ ይላል አንድ ስሙ የተዘነጋኝ ፈላስፋ። ማሰብ ካቆምኩ እንደምሞት አውቃለሁ። መሞት ስለማልፈልግ አስባለሁ። ስለማስብ አልስማማም። ወደንም ሆነ ተገደን እኔና እናንተን የሚያስማሙን ብዙ ነገሮች አሉ። ከሚያስማሙን ነገሮች ውስጥ እኔ በአንዱ አልስማማም፣ ምክንያቱም እናንተ የምታምኑት እኔ የማምነውን ነው። እኔ የማምነው ግን እናንተ የማታምኑትን ነው። አንተ ማን ነህ ነው ያላችሁ። ስለኔ ማንነት እናንተ ምን አገባችሁ? አያችሁ፣ አለመስማማት መስማማት የሚጀምረው ጥያቄው መልሱ ጥያቄ ሲሆን ነው። እኔና እናንተ አልተስማማንም። አለመስማማታችን መስማማታችን ተስማምቶኛል። ምዕራፍ አንድ ተኮላ እባላለሁ። በዚህ ምዕራፍ ውስጥ ሶስት ዋና ዋና ታሪኮችን አጫውታችኋለሁ። ታሪክ አንድ። በምዕራፍ አንድ ላይ እንደገለጽኩት ሶስት ዋና ዋና ታሪኮችን አጫውታችኋለሁ ብዬ ነበር። ነገር ግን ምዕራፍ አንድን ስለተውኩት ሶስቱንም ታሪኮችን ሳላጫውታችሁ አልፈዋለሁ። ሲጀመር የእኔ ታሪክ መጫወቻ አይደለም። ይልቅ በምዕራፍ ሁለት አዲስ ታሪኬን አወጋችኋለሁ። ምዕራፍ ሁለት በታሪክ አንድ ላይ በምዕራፍ ሁለት አዲስ ታሪኬን እንደማወቃችሁ ገልጬ ነበር። ነገር ግን አዲስ ታሪክ እንደሌለ ቆይቶ ስለገባኝ ታሪክ አንድን ከስህተት የተምሬበት አልፌዋለሁ። አዎ፣ አዲስ ታሪክ የለም። አዲስ ተራኪ እንጂ። ያም ተራኪ እኔ ነኝ። ከእኛ ቤት እስከ እኛ ጓዳ እናቴ በሕይወት ትኑር አትኑር የማውቀው ነገር የለም። ብዙ ጊዜ እናቴ የት እንዳለች ማን እንደሆነች አባቴን ጠይቄዋለሁ። እሱ ግን ቃል ሳይወጣው ወደ ደረቱ ሳባርጎኝ ስቅስቅ ብሎ ያለቅሳል። ምን እንዳስለቀሰው ሳላውቅ አብሬው ያለቅሳለሁ። እያደኩ ስመጣ አባቴ ፊት ስለ እናቴ ጥያቄ ማንሳት ትርፉ ተያይዞ ማልቀስ መሆኑ ስለገባኝ እንባችንን የሚያረግፈውን ጥያቄ እርግፍ አድርጌ የተውኩት አባቴ ግን እንደግል ወላጅ አድርጌ ተቀበልኩት። ወላጅ አባቴ የራሱን የህይወት ፍልስፍና የሚያሻግርበትን ድልድይ ልጅነቴ ላይ አበጀ። ተወልጄ ያደግኩት ማህበረሰብ ህግ አዋጥቶ እድሜ ዘመኔን በጨዋነት የምሻገረውን ድልድይ ሰራ። በሃይማኖት፣ በእምነት፣ በጥበብ፣ በፍቅር በምስጋና ተከብቤ እንድኖር የአልፈኪ መስጅድ የጥሩ ሳው ገብርኤልን የሸበሉ አቡነ ገብረ መንፈስ ቅዱስን ደብር አነጾ ጠበቀኝ። የተሰሩልኝ የሃይማኖት ተቋማት ህግ አዋተው በስርዓት በጾም በጸሎት ወደ ዘላለማዊ ህይወት የምሸጋገርበትን ድልድይ እድሜ ላይ ገነቡ። ማህበረሰቡ ከሳይንስ እንድቀላቀል ከዘመናዊ ትምህርት ጋር እንድተዋወቅ ሀሳቡን ጉልበቱን ርስቱን ሀብቱን አዋጥቶ የቡርቃ ጉዶን ትምህርት ቤት ሰራ። ተምሬ ያደግኩበት ትምህርት ቤት ውስጥ ያሉ መምህራን ህግ አዋጥተው በእውቀት በጉብዝና በስነ ስርዓት ተቀርጬ ወደ ሰለጠነው ዓለም የምሻገርበትን ድልድይ ክፍለ ጊዜ ላይ አበጁ። ምን አለፋችሁ ያደግኩት በህግ ታጥሬ ነው። ፍቅር የህግ ሁሉ ፍጻሜ ነው እንዲል ቅዱስ መጽሐፍ። በዚህ ሁሉ ህግጋት ውስጥ ሳልፍ የማህበረሰቤን ህግ የፍቅር ህግ ሆነው አገኘሁት። በመስጂድም በመቅደስም እንመላለስ ዘንድ ነጻነት የሰጠኝ ማህበረሰብ መጽሐፍ ቅዱስ እንዳጠና ቁርአን እንድቀራ ያደረገኝ ማህበረሰብ ሙስሊም ክርስቲያኑ የሚከባበርበት ማህበረሰብ ለዓለማዊ ትምህርት ቤት መገንቢያ ያለ አንዳች ቅሬታ የእርሻ መሬቱን የሚለግስ ከቤቱ ላይ ፍልጥ እየመዘዘ አጥሩን እያፈረሰ የቤቱን ጣሪያ እየነቀለ ያዋጣልኝ ማህበረሰብ። ሁሌ አርባር አልፈኪ መስጅድ ለጁምዓ የጥሩ ሳው ገብርኤል ለቅዳሴ የሚመላለሱ ግለሰቦች የሚገኙበት ማህበረሰብ ውስጥ በመገኘቴ የዚህ ማህበረሰብ አንድ አካል በመሆኔ በህግ ጋት አጥሮ ያሳደገኝን ይህን ማህበረሰብ፣ የህግ ሁሉ ፍጻሜ፣ የህግ ሁሉ ማሰሪያ፣ የህግ ሁሉ መደምደሚያ በሆነው ፍቅር በተባለው ህግ ፍቅሬን አጸናለሁ ይህን በፍቅር የጸና ህጌን ጥላቻ ያናውጸውም ታዲያ ዛሬ ፖለቲካ በሚሉት የጅሎች ጨዋታ ማህበረሰቤ ለዘላለም አዋቶ የገነባልኝን ህግ ለማፍረስ በፍቅር መሰረት ላይ ጥላቻ ፈንጃቸውን ሲቀብሩ አይቼ ፈንጃም ካኝ የመሆን ምኞት አደረብኝ ዘረኝነትን ቡም ትምህርት ቤቴ ከነ ትምህርት ጥራቱ ከነ መምህራኑ ከነ ዘበኛው ከነ ጽዳት ሰራተኛው ከነ ተማሪው ቡም ብሎ ድምጥማጡ ሳይጠፋ የአልፈኪ መስጂድ እና የጥሩ ሳው ገብርኤል ቡም ከማለታቸው በፊት ፈንጂውን እንዴት ማክሸፍ እንዳለብኝ ሳስብ ያለ አንዳች መፍትሄ ድፍን ሀያ ስምንት ዓመቶች አለፉኝ አከሽፈዋለሁ ያልኳቸው ፈንጂዎች በየቦታው እንደ ቀን ሊፈነዱ ጀመር ፈንጃም ካኝ የመሆን ምኞቴ መክኖ ቀረ። በመጨረሻም ፍቅረን ተስፋ አድርጌ ተስፋዬን የምተርክ ታሪከኛ ተራኪ ሆኜ ቀረ። ሳድግ መንግስት የመሆን ምኞት ነበረኝ። ይህ ምኞቴ አምስተኛ ክፍል ስደርስ ሞተብኝ። ከዛ ወዲህ ሳድግ ምን መሆን እንደምፈልግ አላውቅም ነበር። ካደግኩ በኋላም የሞከርኩት ነገር እንጂ የተሳካልኝ ነገር የለም። አትሌቶቻችን ሲያሸንፉ በነጋታው ሯጭ መሆን ያምረኛል። የእንጦጦን ዳገት ከገዛ ጥላዬ ጋር እየተወዳደርኩ ሮጬ ሳበቃ በነጋታው ሰውነቴ በስትራፖ ቆስሎ ስሎ አላንቀሳቀስ ይለኛል። ኮከብ ኳስ ነራሽ ሲሸለም ካየው ከኮከብም ከኳስም ፍቅር ይዘኛል። በጠራራ ሌሊት ኮከብ እየቆጠርኩ ከኳስ አሽኮረምም ለፖል መትከያ የተቆፈረ ጉድጓድ ውስጥ ገብቼ እሰበራለሁ። ተወዳጅ አስተማሪ ሳይ አስተማሪ መሆን እፈልግ ነበር። አስተማሪ ስል አንድ ነገር ታወሰኝ፣ ትዝ ይለኛል። የአምስተኛ ክፍል የአማርኛ መምህራችን ስምጠሪያችንም ነበሩ፣ መምህር ይባዛል። ተማሪዎችን አንድ በአንድ ተምረን ምን መሆን እንደምንፈልግ ሲጠይቁን፣ ገሚሱ ዶክተር፣ ገሚሱ ፓይለት፣ ገሚሱ መምህር ወዘተ እያለ ሲመለስ፣ ቆፍጠን ብዬ መንግስት አልኳቸው። አጨብጭቡለት ተማሪዎች ብለው አስጨበጨቡልኝ። ነገር ግን ጭብጨባውን አጣጥሜ ሳልጨርስ ከክፍል ውጭ እንድጠብቃቸው አዘውኝ። ተከትለውኝ መጡ። ተምረምን መሆን ነው የምትፈልገው ብለው ደግሞ ጠየቁ። ከቅድሙ በተለየ ድምፅ መንግስት አልኳቸው። ከቅድሙ የተሻለ ቆፍጠን ብዬ ጸጉሬ ዳበስ ዳበስ አርገው ጎሽ በርታ ይሉኛል ብዬ ስጠብቅ እግሬ ደም እስኪመስል ጆሮዬን አፍትልትለው ከቆነጠጡኝ በኋላ ተምረ እንጂ ታግለ ምን መሆን ትፈልጋለ አላልኩን? እዚህ አገር ታግሎ መንግስት የሆነ እንጂ ተምሮ መንግስት የሆነ በታሪክም በአፈ ታሪክም ታይቶ አይታወቅም ብለውኝ ከኖህ ዘመን እስከ ኢህአዴግ ዘመን የነበሩ የኢትዮጵያ ነገስታቶችን ታሪክ ከነስማቸው አጠር አድርገው ለሶስት ሰዓት ያህል መዘርዘር ጀመሩ። በመጨረሻም ዛሬ ድረስ የሚነዝረኝን ኩርኩም መጽውተውኝ ወላ አጀንዳ መጣ ነግረውኝ ተለዩኝ መንግስት መሆን ጠላው ሳድግ መሆን የምፈልገው ነገር ሳላድግ ጠፋብኝ ምኞቴ ሁሉ ምኞት ብቻ ሆኖ ቀረ ከዛ ወዲህ መሆን ያልተመኘሁት ነገር የለም የሆንኩት ነገርም የለም ገጣሚ ደራሲ ወታደር ጀግና ጻድቅ የትዬለሌ ከዚህ ሁሉ አመሌ ጋር አድጌ የሰባተኛ ክፍል ተማሪ እያለሁ ሽልንግ ከፍዬ ተአምራት የበዙበት የህንድ የፍቅር ፊልም አይቼ ስወጣ አንዲት የክፍላችን ልጅ ጋር በፍቅር ሙጥኝ አልኩ። ያፈቀርኳት ልጅ ቅዳሜና እሁድ ሰንበት ትምህርት ቤት ትማር ስለነበር ተከትያት ሰንበት ትምህርት ቤት ገባው። ከሳምንት በኋላ ልጅቱ ረስቼ ከመጽሐፍ ቅዱስ ፍቅር ያዘኝ። አምላክ በአንድም በሌላ ነገር ወደ ቤቱ ይጠራል ይባል የለ። ታዲያ አንድ ጊዜ አብርሃምን የመሆን ምኞት ውስጤ ተዘፍቆ ሳለ ከሰማይ የሚያስገምግም ድምጽ መቶ ተኮላ ብርሃኑ ባሻ ድንቁ ቢራራው ዲናሬ ብሎ ከነዘር ማንዘር ይጠራኝ። ሙሉ ስሜን ከነአያቴ ግፋ ቢል ከነቅድማያቴ የሚያውቁ ሰዎች አይጠፉም። ነገር ግን ሙሉ ስሜን ከነዘር ማንዘር ያውቆ ሊጠራኝ የሚችል እርሱ አምላክ መሆን አለበት ብዬ ስላሰብኩ ጌታ ሆይ፣ ተናገር ባሪያ ይሰማል አልኩ። የሳሙኤል እንትትና በሚያስንቅ ትህትና ወደ ማሞዋሪ ተራራ ወጣ። በዚያም ልጅህን ትሰዋልኛለህ አለኝ። ደነገጥኩ። የእውነቴን ነው። በጣም ደነገጥኩ። የምሰማው ድምፅ የአምላክ መሆኑን ተጠራጠርኩ። የሚያናገረኝ አምላክ ከሆነ ልጅ እንደሌለኝ ቀድሞ እያወቀ እንዴት ልጅህን ሰዋልኝ ይለኛል? አረ እንደውም እኔ ራሴ ገና ሙጥቅላ ልጅ ነኝ እያልኩ ከራሴ ጋር ካወራ በኋላ ጌታ ሆይ ማን በል ልል ብዬ ተውኩትና ጌታ ሆይ ተሳስተ፣ የምወዳት አሻንጉሊት እንጂ ልጅ የለኝም አልኩት።

ወጣ በር ላይ የቤተክርስቲያን ከጊዜ በኋላ የፊልም ተዋናይ መሆኑ ፈለግ ለምን እንደሆነ ባላውጥም የሀገራችን ፊልሞች የሚጣሉት በውሸት ነው። አንዱ ተዋናይ ዋሽቶ አንዲት ሴት ሲያሳምን መዋሸቱን ስታውጥበት ዋሽቶ